አለው ሄሎ ሰላም መምህር፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ሰላም። አ አጠገብሽ ያለውን ምንም አልከፈትኩም። ድምጼ መልሶ ይሰማኛል። ወይ ይርፎን አድርገሽ ከሆነ ወይ ላውድ አድርገሽው ከሆነ ዘግቻለሁ። ይኸው ይሰማኛል፣ መልሶ ይሰማኛል ነዋ። አሁን ዘግቻለሁ። እሺ ምልታዘዝ ላይ መሆኑን አውቀሻል አይደል? አዎ አውቄያለሁ። እሺ ምን ልታዘዝ? ጥያቄ ነበረኝ ስለ ህልም አንድ ሁለት ሶስት ጥያቄ ነበረኝ። በመጀመሪያ የሆነች የማውቃት ልጅ ነበረች እና የሆነ እንደ ጓደኛዬ ነገር ናት። ከዛ ያው ማለት ብዙም አንስማማም ነበረ እና በህልሜ የሆነ አስከፍታኝ ነገር ስለ እሷ ወረቀት ጽፋለው አስፋልት ዳር ማለት ነው

ቁጭ ብዬ የሆነ ወረቀት ስጽፍ ትመጣና ምንድነው ምናምን የምጽፍ እንትን ልጥፋ አድርጌ ኧረ፣ ምንም አይደለም ምናም። ከዛ ወረቀቱን ትቀበልኝና አስፋልት ጋር ቁጭ ብለሽ ከምጽፊ ነኝ ወደ ውስጥ እንግባ አትለኝና የሆነ ባዶ ቤት ነው፣ መስታወት ማለት ነው። እንገባለን ውስጥ ከዛ ልክ ውስጥ ስንገባ፣ ኮምፕሊትሊ ቤቱ ሌላ ነው። የሆነ ትልቅ ይሄ የቡና ሲኒ ይሄ ሮኮቦት ጀበና መቀመጫ ምናምን ያለበት የሆነ በቃ በጣም የሚያስፈራ ቤት ነው ብቻ ከዛ እንድበስማ ብዬ ስዞር የሆነ ብሩ ራሱ ተወርውሮ ነገር ይዘጋል እና እንዲህ ከበሩ በኋላ የሰው የራስ ቅል እና እንዲህ በጣም የተወጠረ ቆዳ ላይ ብዙ የተጻፉ ቃላቶች አሉ። ከበሩ ጀርባ ማለት ነው። ከዛ አንቺ የት ነው ይዘሽ የሚመጣሹ ምናምን ስል በጣም የሚያስፈራ ሳቅ እየሳቀች በቃ ሮጣ ጠፋችብኝ። እሷ ወደ ውስጥ ነገር ከዛ እንዴ ይቺ ልጅ ብዬ እሷ በሄደችበት መንገድ ለመሄድ ስሮት የሆነ ድምፅ ነው የሚሰማኝ እና አንቺ ጠንቋይ ቤት ተመቶ እኮ በፊት ለፊት በር አይወጣም የሚል ነገር ሰማለሁ። እንዴን ይፈልጊያል መጣው ታዲያ ምን ቸገረኝ ይልና አይኔን ጨፍኜ ቅዱስ ኤልሻ፣ ቅዱስ አዶና፣ ቅዱስ አማኑኤል ምናምን ያልኩኝ ልክ ሮጬ እንዲህ የወጣው ነገር ይመስለኛል። አይኔን ስገልጥ የሆኑ ዘመድ አካባቢ ማቃቸው እንዲህ ባዕድ አምልኮ የሚያመልኩ ሰዎች አሉና በእነሱ ቤት ጋር ነው የወጣሁት ማለት ነው። ደግሞ እዚህ ምናመጣኝ ምናምን ስል ነቃው። ምንድን ነው ይሄ ነገር? መስታወት ማየት ወደ ሆነ ቤት ወደ ባዶ ክፍል ቤት መግባት፣ ልጅቷ ወደ ራሷ ሀሳብ ያዞረችሽ ነው። እሷ የምታስባቸው ነገሮች ወይም ፍላጎቶቿን በአንቺ ላይ ለማስፈጸም ትፈልጋለች። በመስታወት ውስጥ ለምሳሌ መስታወት ስትመለከች መልክሽን የራስሽን መልክ ማየት ትተሽ የሌላ ሰው መልክ ካየሽ የሚያሳየው ምንድን ነው? ያ ሰው እኔን ይህኝ ተመልከችኝ ወይም ደግሞ ለእኔ ትኩረት ስጪ እንደማለት ነው። እና ወደ እጅሽን ይዛ መግባትም ልክ እንደዚያው የሚቆጠረው ወደዛ ቤት ይዛሽ ገባች። እኔ በእኔ መንገድ ሂጂ፣ በእኔ ቦታ ሂጂ፣ እኔ እንደምልሽ በእኔ መስመር ሂጂ ማለቷ ነው እና የእሷን ሀሳብ ልታሰርጽብሽና ልታጋራሽ የምትፈልገው ነገር አላት። ግን ጥሩ መንገድ እንዳልሆነ ማሳያ ነው። ቡና ስለሆነ ወይም የሚያስፈራ ቤት ስለሆነ ሳይሆን የተናገረች ድምፅ ራሱ ምስክር ነው። ወደዚህ ተመቶ በፊት ለፊት አይወጣም ማለት ስትወጪ ያው ምን አይተሽ እንደወጣሽ ስለሚያውቅ ፊት ለፊት አትውጪ፣ ወይም ደግሞ ዝም ብለሽ አታውሪ፣ ደብቂ እንጂ ሀሳባችን አትናገሪ ብሎ መንፈሱም እንትን እያለሽ ነው። ስለዚህ የሆነ ሳታውቂው የገባሽበት የጓደኞችሽን አካሄድ በትምህርት ቤት ላይፍ ይሆናል፣ በሰንበት ቤት እንኳ ሊሆን አይችልም። ያው እንደማይሽ ሰንበት ተማሪ እንደሆንሽ ነው የምረዳው። እንትኑ እና በትምህርት ቤት ላይፍ ባይሆንም በአለማዊ በመንደር በትምህርት ቤት በሆነ አጋጣሚ ብቻ የተዋወቅሻት የቀረብሻቸው ጓደኞችሽ በራሳቸው ሀሳብ ሊያስኬዱሽ ሞክረው የተረፍሽበት ሁኔታ ነው ያለው። ለምን በእነሱ መንገድ ሄደሽ ነበረ። አሁንም ልጅቷ ወደ ሄደችበት ነው ስትሄጂ ድምፅ የሰማሽው እና የሆነ የሄድሽበት አካሄድ ነበር እና እንድትጠነቀቂ ወይም ደግሞ ስትጸልይ፣ ስትሰግጂ በተለይ አሁን የትምህርታችንን ሰምተሽ መጸለይ መስገድ ጀምረሽ ከሆነና ይህን ህልም ያሳየች ለምንድ ነው በዚህ አጋጣሚ ነው የገባሁት የራሴን ሀሳብ ላሰርጽብሽ ሲሞክር ስሞክር የገባ መንፈስ ነው ብሎ እየጠቆመሽ ነው። አንዳንድ ጊዜ መናፍስቶች መቼ እንደገባ ለማሳየትም ጥረት ያደርጋሉ። በጠይቂውም አለሁኝ እኔ ማለት ደግሞ በዚህ በዚህ በዚህ አይነት ሁኔታ የገባሁኝ ነኝ ብሎ ጥቆማም ይሰጣል። ከዛም አንጻር ነው እና አለ እንደዚህ አይነት የሄድሽበት መንገድ አለ የተሳሳትሽበት ብዙ ታስቸሄድኩባቸው መንገዶች ነበሩ ግን እግዚአብሔር ይመስገን አሁን ብዙም እያወቅኩም ስመጣ አንዳንድ መንፈስ ምንም እየተያዘ ብቻ አሁን ሆነ ጥሩ ነገር ላይ ያለው ይመስለኛል። እግዚአብሔር እርዳታ። ስለዚህ አሁን መንገድሽን አስተካክለሻል። መንፈሱን ግን ማሰር አለብሽ። ይሄ መንፈስ ማውራት ይችላል ማለት ነው። በፊት ለፊት አትውጪ ማለት እኮ አታውሪብን ስለኛ ይ አሁን እያወራሻል ስለኛ እንግዲህ ስለመንፈሱ በዚህ ገብተሽ በሚያስፈራ በር በኩል ገብተሽ ባዶ በሚመስል ምንም ችግር አለበት ብለሽ ሳታስቢ ከገባሽ በኋላ ግን ቤቱ የሚያስፈራ ሆነብሽ። ያ የሚያሳየው በፊት ለፊት በር አትውጪ ማለቱ ምንድን ነው? አታውሪብን፣ ፊት ለፊት ስለኛ ምንም ነገር አታውሪ እያለ ነው። በተቻለሽ መጠን ደሞ አንቺ የምታውቂውን እውቀት ለሰዎች መናገር ነው እና አትመስክሪ ነው፣ ዞሮ ዞሮ አትናገሪብኝ ነው። ይሄ ነው። ሌላም ጥያቄ አለኝ። ይሄናውን ትምህርት በደንብ ማለት ትምህርቱን በደንብ እየሰማው ምናምን ከመጣሁኝ በኋላ አንዳንድ ጊዜ በጣም ላይክ ይፈታተልኛል። ጸበል ስጠመቅ ምናምን ይጮኻል፣ አይናገርም፣ ምናምን በጣም ያስቸግረኛል። ብቻ እዛ እየሰገድኩኝ እየቀጠቀጥኩኝ ማን እንደሆን በህልሜ አሳየኝ በሉ፣ ያው እንደተማር ነው ማለት ነው። እንደዛ እያልኩኝ ያልኩኝ ስተኛ አንድ ቀን በህልሜ ምናየው በተደጋጋሚ እዛ የምጠመቅበት ቤተክርስቲያን ውስጥ የሆነ የበረከት ስራ ስሪ ምናምን ብለው የሆነ ብዙ የጸሎት መጽሐፍ ይሰጡኛል። እያዞርኩ እንድሸጥ ነገር ማለት ነው። ከዛ እቀበላቸውና መጽሐፉን የጸሎት መጽሐፎች ናቸው። የሆነ አይነጥላ የሚል መጽሐፍ ውስጥ እገልጦና መጽሐፉን ይሄን ከቨር ፔጁን ማለት ነው እደረድራቸዋለሁ መጽሐፎቹን ከዛ በደንብ አስተካክዬ ሰው እንዳያቸው ነገር አድርጌ ከቨር ፔጁን እሸፍነውና አንድ ሁለት መጽሐፍ ይሄ ለይምሰል ከጎን ቁጭ ቁጭ አረጋለሁ። ከዛ እንደዛ አድርጌ ዞር ስ የሆነች እማቃት ልጅ ነች፣ ብዙም ትውውቅ የለንም በትንሹ ነው የምንተዋወቀው። እና እሷ የሆነ መንፈሷ ተይዞላት ነገር እየጮኸች ይመስለኛል። እኔ ድል መተት ነኝ እድሏን ፈልጌ ነው ያለች። በጣም ስጭ በቃ እንዲህ እሳማታለሁ። እና እሷ እንደሆነች አስባለሁ እግሯን ነው ማየው ከዛ ዝም ብዬ የሰማት እኔ ማልቀስ ጀምራለሁ ወይ መብራን ኔ ፍቺኝ በቃ ምናምን እያልኩኝ ከዛ ሳለቅስ የእሷን ይሸኙላት እና ቄሱ መጥተው እኔ እያዩኝ፣ ይሄ ለእኔ እንደማዘን ነገር ሆኖ በጣም ያለቅሳሉ። እና እምባቸው በጣም ይታየኛል፣ ሲያለቅሱ ማለት ነው። እና በቃ ይኸውልሽ፣ አሁን የሚያሳየው አንደኛ ለልጅቷ ይቅርታ እንድታደርግላት፣ ምንም እንኳን ወደ ተለያዩ ቦታ የወሰዱሽ ጓደኞች ካሉ አትዘኝባቸው። ብቺ ደግሞ አሁን ስለ ዐይነ ጥላ ምናምን የሚጠቆሙ መጽሐፍቶችን ሰው እንዲያነብ ብታረጊ በዘዴ በሲስተም ነው እኮ አደለ? በሕልም ያየሽው፣ እንዴት አድርግሽ ሰው እንዲያነበው። በአገልግሎትሽ ነው ደግሞ ያሳየሽ። እና እህቶችሽን በአንቺ ዙሪያ ያሉትን እህቶችሽን እና በቅርበት በጥሩ ባልሆነ መንገድ የምታቂያቸውን እህቶችሽን ወደ መስመር እንዲመጡ ብትመክሪያቸው ይድናሉ እያለሽ ነው እግዚአብሔር፣ እንደሚድኑ ማሳያ ነው። ተያዝኩኝ በዘዴ ነው ደግሞ የሚያዘው። በቀጥታ በገሃድ አውሩተሻቸው ሳይሆን በሲስተም አውርተሻቸው ይሰሙሻል። እኔንም ይቅር በለኝ ማለትሽ ደግሞ ቂም እንዳልያዝሽባትና ቂም መያዝ እንደሌለብሽ አሁንም እነሱ ናቸው ያሰናክሉኝ የሚባለውን አመለካከት አቆመሽ ይቅር በለኝ ጌታ ሆይ ብለሽ ልክ እሷ ስትፈወስ አንቺ ይቅር በለኝ ስትይ ቄሱ ማልቀሳቸው ልበ ንጹሐን ይቅር የሚሉ ብፁዓን ናቸው የሚለው ቅድም ያነበብኩት አለ ማቴዎስ ወንጌል መራፍ አምስት ላይ እሱን በተመለከተ፣ አንቺ ላይ እግዚአብሔር ስራ መስራት ይፈልጋል። ጓደኛሽን ይቅር በማለት ብቻ ወይም በአንቺ ዙሪያ ያሉትን እህቶች የበደሉሽ ካሉ ይቅርታ በማለት ብቻ እነሱ እንዲድኑ ማድረግ ትችላለሽ። ትምህርቶች በመስጠት ይቅርበልኝ እያልኩኝ ሳይሆን ሳለቅሰኝ የነበረው በቃ እኔንም ፍቺኝ ማለት የሆነ የእኔንም ችግር አስወግጅልኝ አይነት ነገር ነው ልክ ነው እኮ አስወግጅ በእርግጥ ይቅርበልኝ አቤቱ ይቅርበልኝ ብያለሁ ስትኝ ነው እንደዛልኩት ግን የኔንም ፍቺኝ ስትይ እነዛ ሰዎች ሲፈቱ ያየሻቸው ሰዎች የሚድኑ ሰዎች ናቸው ወደው አይደለም ተይዘው ነው ልክ አንቺ ዛሬ እንደነቃሹ እነሱ ነቅተዋል ማለትም ጭምር ነው እነሱም ይገባቸዋል የሚያዝ መንፈስ ነው ጉዳዩ ደግሞ የመንፈስ ጉዳይ ነው ማለት ነው እና በዘዴ በሲስተም በጥንቃቄ በጥበብ ብትይዣቸው እንብትያቸው ይፈታሉ። እና ደግሞ ሌላው ትልቁ ማሳያ እነሱ እንዲድኑ ብታረጊና ይቅር ብትያቸው አንቺ ትፈቻለሽ ትድኛለሽ ማለትም ጭምር ነው። ፍቺኝ ማለትሽ አንቺም ትድኛለሽ። ይቅር መጀመሪያ ይቅር ታርጊ ነው። ምን ይላል መጽሐፍ ቅዱስ? ማቴዎስ ወንጌል ላይ ለቤተክርስቲያን መባ ከማምጣት በፊት መጀመሪያ መባህን አስቀምጥና ሂድና ወንድምህን ወይ እህትህን ታረቅ ወይም እህትሽን ወንድምሽን ታረቂ። ከዛ መጥተህ መባህን አስገባ፣ እሱም በእግዚአብሔር ዘንድ ተቀባይነትን ያገኛል ይላል። ስለዚህ ድህነት ለማግኘት ብዙ ጊዜ ተቀባይነት ለማግኘት ማስወገድ የሚገባንን አንዳንድ ነገሮች እና መፈጸም የሚገባን ነገር መርሳት የለብሽም ነው ጉዳዩ። ያ አንድ የደረሰ ጥያቄ ነው። መንፈስ ሲጮህ ማለት ነው። አንደኛ ለምንድን ነው ማንነቱን አልናገርም ብሎ የሚያስቸግረው እና ማያውረው ለምንድን ነው? ፕሮጀክት ሙሉ በሙሉ የሆነ ሄድ መለስ የሚያደርገው፣ አዎ ማንነቱን የማይናገረው የሚስጥር መተት ከሆነ አንደኛ የሚስጥር መተት ማለት ጓደኛ፣ ጎረቤት፣ ዘመድ፣ የቅርብ ሰው ካስደገመ እንዳይጋለጥ መንፈሱ በተቻለው መጠን ቻል ያደርገዋል። ከተጋለጠ ዛው ጠገቢሽ ነ እሷን ች የላከችኝ ወይም እሱን የላከኝ ወይም ስም ጠቅሶ የምታውቂው ሰውን የላከኝ ካለ አስቸጋሪ ነው። ስለዚህ መንፈሱ በጣም ይጨነቃል። እዛው አጠገብ የሴትዮዋን ባህሪ ነው ይዞ የሚጮኸው። እንዳይናገር የከለከለው ነገር ኖሮ አይደለም አይከለክለውም፣ ግን የልጅቷን ባህሪ ይዞ ነው የሚመጣው፣ ወይም የልጁን አጠገብሽ ያለውን ሰው ያንን ባህሪ ይዞ ስለሚመጣ ወይኔ ባልተጋለጥኩኝ፣ ጌታ ሆይ እባክን አድነኝ ካለች አስቢ፣ እሷም ወደ አምላኳ እየጸለች ነው ወይም እሱም ወደ አምላኩ እየጸለየ ነው፣ አጥፍቻለሁ ይቅር በለኝ አታጋልጠኝ ካለ አይጮሁም። ማነው አይናገርም፣ ስም አይጠቅስም። የእግዚአብሔር ምሕረቱ ይሄ ነው። ከባቴ አበሳ ይባላል ኃጢአትን ሸፋኝ ለምን ይቅር በላይ ብላ ንስሐ ገብታበት ከሆነ ጉዳዩ ላይ እንዴት ነው ታዲያ እሷን እቼ የላከችኝ ብሎ የሚያጋልጠው እግዚአብሔር ታዲያ ቅን ፍርድ ፈረደ እ እንደዚህ ከሆነ ግልጽ ነው አይደለ አንድ ሁለተኛ ነገር ደግሞ የሚስጥር መተት የሚለውን ታየውና ዛር አይነ ጥላ ወይም ደግሞ ለዘመናት ሲገበርለት የነበረ ከማህፀን ማህፀን ከአይምሮ አይምሮ እየተሻገረ በየዘሩ ሲቀጥል የመጣ መንፈስ ቶሎ አቤት ብሎ አይጠራ አይጮኽም በጣም ብዙ ሰራዊቶቹን ካስረከበ በኋላ ብዙ መናፍስት ከታሰሩ በኋላ መጨረሻ ላይ ልክ እንደ መኪና ማለት ነው፣ እንደ ሞተር እንደሚራገፈው ብዙ ነገሮቹ ካለቀ በኋላ የመኪና ሞተር የሚቀረው ልክ እንደዛ ማለት ነው። መንፈሱ ዋናው መንፈስ አፍኖ ከያዛቸው አይናገሩም፣ አይጨውም። አንዳንድ ጊዜ እንዲያውም ጸበል ቦታ ላይ ምን ያጋጥመኛል፣ መልአከ መንክራት ጉባኤ ላይም መተቱ ቶሎ ይጋለጣል፣ ወይም ልክፍቱ ልክስክሱ ምናምን ቶሎ ይጋለጥና ማንማን አለ ሲባል ያው አድፍጠው ነው እንጂ ዛሩም አለ ቡዳውም አለ። ምን አለ ይላል። ጸጥ ይላሉ፣ ሌሎቹ ጸጥ ይላሉ። ግንባር ተመቶ በመቁጠራ ተሸልጦ ምናምን ነው አቤት የሚለው ለምን መጋለጥ አይፈልግም። ሌላው ደግሞ አንቺ ውስጥ ሆኖ ግን ደግሞ መውጣት የሚችል መንፈስ ደግሞ አለ። ወጥቶ ዛፍ ላይ ሽንት ቤት የሆነ ቦታ መደበቅ የሚችል መንፈስ፣ ስትቀጠቅጭ አይናገርም። አንቺ ራስሽ ነው የምትመችው። ልክ ጸሎትሽን ስጨርሽና ስትነሺ ወደ ቴሌቪዥን ወደ ሶፋ ስትሄጂ ደግሞ መቶ ደግሞ መልሶ ግብት ይላል። የገባ ወጣ የሚል መንፈስ አለ። ይሄ ገድላት ላይ ስንክሳር ላይ ስንት ብዙ ቦታ አለ። መጽሐፍ ቅዱስ ውስጥ እራሱ ከሰው ከሰው አንድ መንፈስ ከሰው ይወጣል፣ መልሶ ተመልሶ ይገባል ይላል። አይኑ የታመመውን አባትየው ልጁን ይዞ መጥቶ ውጣ ላህለው ከእንግዲህም ተመልሰ እንዳትመጣበት ብሎ የተናገረው ተመልሶ ስለሚመጣ ነው። ስለዚህ አንድ መንፈስ ስትቀጠቅጪ አቤት አቤት ብሎ ካልተናገረን ሚስጥሩን ካላወጣ የሆነ አንድ ባንቺ ጋም ጉድለት ይኖራል። መንፈሱ ማናዘዝ ያልቻልሽበት መንገድ እንደዛ ነው የሚሆነው። ሌላው ደግሞ ምንድን ያልሽኝ፣ መንፈሱ ለምን አይናገርም? ይጮሃል ይጮሃል እንትን ይላል። ግማሽ በግማሽ ግማሽ በግማሽ ሄድ መለስ አይነት ነገር እንዳይጎዳሽ ነ አሁን እግዚአብሔር ጠባቂ መላክም እኮ አለ እኮ እንዳይጎዳሽም እንድታስተዊም ጮሻል። ሁን ለምሳሌ ጮሃል ብሎ ሲነግሩኝ ስለማልጠራጠር ጮህ ያለው ብዬ ተቀበልኩ። አንዳንዶቹ ደግሞ አሁን እኮ ጮኸ ነበረ እንደዚህ እንደዚህ ብለህ ለፈለፍክ ሲሉት፣ እኔ አረን ያልጮኩም ብሎ ክዶ የሚሄድ ሰው አለ። ስለዚህ ከልብሽም ሁኔታ አንጻር እንድትሰሚው ነው። ግማሽ ድምፅሽን ራስሽ እየታወቀሽ የምትሆኝውን ነገር መቆጣጠር አትሽ። እጅሽ ይወራጫል፣ አፍሽ ይናገራል፣ ሰውነትሽ እንደፈለገ ይለመጣል፣ ያጓራል ግን መቆጣጠር አትችይም ግን ይታወቅሻል ደግሞ ያ ምንድነው ለምንድነው እንደዚህ መሆነው ሳልፈልግ ብለሽ ራስሽ እንድትፈትኝ ነው ከዛም አንጻር ነው ከልባችን ጥንካሬ አንጻር ነው ይሄን የሚያሳየን በርቺ አገልግሎት እንዴት ነው እግዚአብሔር ይመስገን ጥሩ ነው በጣም ጥሩ ነው በርቺ ሰንበት ተማሪዎች እየነቁ ሲመጡ ደስ ይለኛል እኔ ጠራው እንዴ መንቃትማ ሊወላችን የሚያስፈልገናል። ለው እግዚአብሔር የምታገለግቢበት ደብር እባክሽም ብትቺ ቤተክርስቲያን በር ላይ ይሄ የጥንቆላ መጽሐፍ፣ ድግምት መጽሐፍ ምናምን የሚሸጡ ሻጮች ካሉ እሱን አስወግዱ። በቃ በህብረት ዩኒፎርማችሁን ለካ አሁን እንደለበስሽው ዩኒፎርማችሁን ለብሳችሁ ውጡና፣ በቃ ይሄ የቤተክርስቲያን ጉዳይ ነው፣ የህልውና ጉዳይ ነው። በቤተክርስቲያን ስም ልትነግድ አይገባም። ወጥታችሁ ሁላችሁም ወንዶቹም ሴቶቹም ካህናትም ዲያቆናትም ሆናችሁ ለነገሩ፣ ማን ይተባበራቸዋል በዚህ ጉዳይ ካህን ሁላችንም ው በተባበር ብቻ ይተባበራቸዋል ብዬ ባላስብም ማለት ነው። ግን ሞክሩና በቃ ይሄን መጽሐፍ መሸጥ አትችልም። ገድላትና ድርሳናትን ደርድረህ ይሄንን መርበብተ ሰለሞን መጽሐፈ ቆጵሪያኖስ አውደነገስቱን መፍትሄ ስራዩን መጽሐፈፈውስ ፈውስ ምናምን አድህኖ ምናም የሚባሉ መጽሐፍቶች አሉ። የመሪ ራሳማን በላይ ምናምን እነዚህን ማስወገድ ነው፣ ከቤተክርስቲያን በር ላይ የጥንቆላ መጽሐፍቶችን። እውነት ነው። ተባበሩ። ተሰደብን። እየመጡ ፕሮቴስታንቶች እየቀረጹ እየመጡ እየቀረጹ ችግር እየፈጠሩ ነው ያሉት እና የፈቀ ቤተክርስቲያን የፈቀደች እስኪመስል ድረስ እጅግ በጣም ያማል። ኧረ በጣም ሁላችንም ነቅታን ብንሰራ በዚህ ጉዳይ ጥሩ ነው። በዚ አጋ አመሰግናለሁ፣ ስለ ደወልሽ። እግዚአብሔር ያክብርሽ። እግዚአብሔር ይስጥልኝ። ሰላም ደሩ። አመሰግናለሁ።